ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 11 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብሃ ምስራቅ አማራ ሚኒሊክ እዝ በተኩለሽ በተካሄደ ውጊያ ከፍተኛ አገዛዙን ባለስልጣን መግደሉ ተገልጿል። የፋኒት የዓለም ቤተሰቦች በአገዛዙ ታፍነዋል። በተከታታይ ለ16 ቀናት በተካሄደው ዘመቻ አርበኛ አደማሌ ከ300 በላይ የአገዛዙ ወታደሮች ሲገደሉ 679 ወታደሮች ደግሞ ተማርከዋል። ህወሃት በክልሉ የሚንቀሳ ቀሰውን የታጠቀ ኃይል ተቃውሞ አስመልክቶ መግለጫ አውጥቷል። የኤርትራ መንግስት ከሉዓላዊነቱ ጋር በተያያዘ የብልጽግናውን አገዛዝ አስጠንቅቋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሆነው። ህወሃት በክልሉ የሚንቀሳቀሰውን የታጠቀ ኃይል ተቃውሞ አስመልክቶ መግለጫ ወጣ። ሰሞኑን የተቃውሞ ሰልፎቹ ሲደረጉ ያልዘገቡት የትግራይ ክልል መንግስት ሚዲያዎችና የህወሃት ልሳናት ሰልፉን የሚኮንንና የሰራዊት አባላቱ ይቅርታ ስለመጠየቃቸው የሚያመለክቱ መረጃዎች ትናንት ዘግበዋል። ከትግራይ ኃይሎች ከፍተኛ አዛዦች መካከል ጄኔራል ዮሐንስ ወልደ ጊዮርጊስ የተቃውሞ ሰልፎቹንና መንገድ የመዝጋት እርምጃዎችን አውግዘዋል። ባለፈው ሳምንት ሰኞ በመቀለ መንገድ በመዝጋት የጀመረው የትግራይ ክልል ኃይሎች አባላት ሰልፍና ተቃውሞ ሰሞኑን ሙሉ በተለያዩ የትግራይ ከተሞች ቀጥሎ ሰንብተዋል። በመቀለ መሆኒ፣ ውቅሮ፣ አዲግራትና ሌሎች ከተሞች ተቃውሟቸውን ሲገልጹ የሰነበቱት የትግራይ ኃይሎች አባላት በዋነኝነት የደሞዝና ጥቅማ ጥቅም ጥያቄዎች ሲያቀርቡ፣ በአንዳንድ አካባቢዎች ደግሞ ፖለቲካዊ ይዘት ያላቸው ተቃውሞች ሲያሰሙ ነበረ። ሰሞኑን ሙሉ የተቃውሞ ሰልፎቹ ሲደረጉ ያልዘገቡት የትግራይ ክልል መንግሥት ሚዲያዎች እንዲሁም የህወሃት ልሳናት ሰልፉ የሚኮንንና የሰራዊት አባላቱ ይቅርታ ስለመጠየቃቸው የሚያመለክቱ መረጃዎች በትናንትናው እለት አሰራጭተዋል። ተቃውሞ የጀመሩት በመቀለ ያሉ የትግራይ ክልል ኃይሎች አባላት በትናንትናው ዕለት በመቀለ ሀውልቲ ሰማዕታት አዳራሽ ስብሰባ ያደረጉ ሲሆን ከትግራይ ኃይሎች ከፍተኛ አዛዦች መካከል የሆኑት ጀኔራል ዮሐንስ ወልደ ጊዮርጊስ የተቃውሞ ሰልፎቹና መንገድ የመዝጋት እርምጃዎች አውግዘዋል። በሰራዊቱ አባላት የተጠየቁ የጥቅማ ጥቅምና ደሞዝ ጥያቄዎች ግን ተቀባይነት አላቸው፣ የትግራይ ጊዜያዊ አስተዳደር ምላሽ ይሰጥበታል ብለዋል ጀኔራሉ። እንደ ጀኔራል ዮሐንስ ወልደ ጊዮርጊስ ገለጻ በተደረጉት የተቃውሞ ትዕይንቶች ጠላቶቻችን ያሏቸው ኃይሎች ተደስተዋል ሲሉም አክለው ገልጸዋል። ጀኔራል ዮሐንስ ጠላቶቻችን በዚህ ሁነት ተደስተዋል። ከዚህ በፊት መቀለ ሲገቡ እንደዚህ የተደሰቱ አይመስለኝም። ሰራዊታችን ጥያቄ ጠየቀ እንጂ ትግራይን አሳልፎ ይሰጣለሁ አላለም። የፍላጎታችሁና ምኞታችሁ መክኖ የሚቀር ስለሆነ በማይሆንላችሁ ጊዜ አታጥፉ ማለት ነው ያለብን ብለዋል። የሰራዊቱ ክፍል የሆነው አርሚ ሃያ ሁለት አባላት የአቋም መግለጫ ተብሎ በንባብ የቀረበ መግለጫ እንደሚለው ጥያቄዎቹ ትክክል ቢሆኑም የቀረበበት መንገድ ስህተት ነው ሲል ይገልጻል። የትግራይ ክልል ኃይሎች አባላት ተቃውሞ ተከትሎ ባለፈው ሳምንት አስቸኳይ ስብሰባ አድርጎ የነበረው የትግራይ ጊዜያዊ አስተዳደር ካቢኔ የሰራዊቱ አባላት ጥያቄ የሚመልስ የተባለ አዋጅ አጽድቆ ወደሚመለከተው አካላት መምራቱ መግለጹ ይታወሳል። ከኢትዮጵያ መንግስት ጋር ለሁለት አመት ጦርነት ላይ የነበሩት የትግራይ ኃይሎች ከፕሪቶሪያው የሰላም ስምምነት በኋላ በትጥቅ ማስፈታት እንዲሁም ወደ ሰላማዊ ህይወት መመለስ ሂደት ያልፋሉ ተብሎ የነበረ ቢሆንም አብዛኛው ሰራዊት አሁንም በዚህ ሂደት አላለፈም። ህወሃት በዚህ ጉዳይ ላይ ባወጣው መግለጫ ታጣቂዎቹ ለሰልፉ ይቅርታ ጠይቀዋል ብለዋል። እንዲሁም የታጣቂዎቹ ጥያቄ ትክክል ነበር፣ ነገር ግን የተጠየቀበት መንገድ ልክ አልነበረም ብለዋል። አፋባሃ ምስራቅ አማራ ሚኒሊክ እዝ በተኩለሽ በተካሄደ ውጊያ ከፍተኛ አገዛዙን ባለስልጣን መግደሉ ተገለጸ። የአፋባሃ በተለያዩ ቀጠናዎች የሚያደርጋቸውን ውጊያዎች የቀጠለ ሲሆን የሰሜን አማራ ቀጠና በላይ ዘለቀ እዝ ጎንደር በጋሻው ክፍለ ጦር ፋኖዎች ከገደብዬና ከዳባት ከተሞች የተጓዘውን የአገዛዙ ጦር ድባቅ መትተውታል። ወደ አማራ ክልል በገፍ የገባው የሽመልስ አብዲሳ አገዳይ ኃይል በፋኖው ብርቱ ክንድ እየተመታ መሆኑንም ገልጿል። በምስራቅ አማራ ቀጠና ሚኒሊክ እዝ የጎፍ ክፍለ ጦር በአልብኮ ያ አገዛዙን ባለስልጣናት አጅበው ሲጓዙ የነበሩ የአገዛዙ ኃይሎች ተመጥተዋል። በራያ ቀጠናም እንዲሁ ከባድ ውጊያ እየተደረገ መሆኑን የገለጸው የሰሜን አማራ ቀጠና በላይ እዝ ቃል አቀባይ ፋኖ ዮሐንስ ንጉሱ በተኩለሽ ቀጠና አንድ ማንነቱ ለጊዜው ያልታወቀ ከፍተኛ አገዛዙ ጦር አዛዥ መገደሉን ገልጿዋል። በለጋምቦ ገነቴም እንዲሁ ከፍተኛ ውጊያ መካሄዱን ገልጿዋል። ከዚህ በተጨማሪ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 ያደረገው ደውጊያ መረጃ አለ። ይኸውም አገዛዙ በአዲስ እያዋቀረ ያለውን ኃይል በመጀመሪያው ግዳጅ ነው መምታት የቻለው። የአማራ ፋኖ ብሔራዊ ኃይል አፋባሃ ሰሜን አማራ ቀጠና ነው በላይ ዘለቀ እዝ ደግሞ ቴድሮስ አምስተኛ ኮር አካል የሆነ ጎን ርብ ጋሽ ክፍለ ጦር ዛሬ ጥቅምት 10 ነው 2018 ዓመተ ምህረት ከገደብዬና ከዳባት ከተሞች ተውታቶ ወደ ሚጦ በጠዋት ያቀናው አገዛዙ በአዲስ እያዋቀረ እዝ በሰራዊታችን ተመቶ ሙትና ቁስለኛ ሁነው ተመልሷል። በወደ ውጌ ጎንደር በጋሻው ክፍለ ጦር አካል የሆኑት የቴዎድሮስ እና የአጥናፉ ብርጌድ አባላት በጀግንነት ተሳትፎበት ድል ማስመዝገብ ችለዋል። የሽመልስ አብዲሳ ቅልብ የልዩ ሀይል አባል ነው ተብሎ የመጣና ወደ መከላከያ ተብዬው ወይም ወደ አገዛዙ ገዳጅ ሰራዊት የተቀላቀለው ሀይል በተመሳሳይ ጉዳት አድርሶበት ተመልሷል። በሌላ በኩል በቀጠለው የምስራቅ አማራ ቀጠና የምኒሊክ እዝ የተመዘገቡ ድሎችን በተመለከተ ወደ እነሱ ይሸጋገራለሁ። የጎፍ ክፍለ ጦር አሃድ በጠላት ላይ በደፈጣ ጥቃት በማድረስ ድል አስመዝግቧል። የአማራ ፋኖ ብሔራዊ ሀይል ምስራቅ አማራ ቀጠና ምኒሊክ እዝ የልጅ እያሱ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 በተመሳሳይ የምስራቅ አማራ ኮር አንድ ኮር ሁለት እና የምኒልክ እዝ ልዩ ዘመቻ በጥምረት በራያ ግንባር ታንክ፣ መድፍ እና ቢኤም እንዲሁም ጀት እና ድሮን በስፋት እየተጠቀመ ካለ የብልጽግና ጦር ጋር ከባድ ትንቅንቅና ተጋድሎ የተደረገበት ይሄ ገዘፍ ያለ ግንባር ነው። በዚህ ድልም በዚህ ግንባርም ድሎች ተመዝግበዋል። በዘመቻ ባናዶ ከባድ ሰብዓዊና ቁሳዊ ኪሳራ የደረሰበት የፋሽስቱ የብልጽግና አገዛዝ በርካታ ቁጥር ያለው እግረኛ ሰራዊትና መካናይዝድ እንዲሁም ጀት እና ድሮን በስፋት እየተጠቀመ በብዙ ግንባር ማጥቃት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 ጠላት ላይ ማድረስ ተችሏል። በሌላ የተጋድሎ መረጃ ተኩለሽ ግንባር ልዩ ቦታው አካምባ ላይ በተጠመደ ጸረ ተሽከርካሪ ፈንጅ አንድ ለጊዜው ማንነቱ ማወቅ ያልተቻለ በድሽቅ የሚታጀብ ከፍተኛ አመራር ከነአጃቢዎቹ ተደምስቷል። ማንነቱን ያው በውል ሲታወቅ በግል የምናሳውቅ ይሆናል። ቀጠና መንሌክዝ ፋሽስት የብልጽግና ገዛዝ በጦር ሜዳ በፋኖ የሚደርስበትን ከባድ ኪሳራ መቋቋም ሲያቅተው ንጹሐን ሌላማ ያደረገ የከባድ መሳሪያና የጀት የድሮ ጥቃት እየፈጸመ የህይወትና የአካል የንብረት ብሎም የስነ ልቦና ጉዳት ለማድረስ ሙከራ እያደረገ ነው። በተጨባጭም በንጹሐን ላይና በንብረት ላይ በንጹሐን ንብረት ላይ ያነጣጠሩ ውድመቶችና ኪሳራዎች እንዲኖሩ እያደረገ ነው የሚገኘው። በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅበው ከተጠናቀቀው ዘመቻ ባናደው ማግስት የኦሮሚያ ብልጽግና ልዩ ሀይልን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 18 ዓመተ ምህረት በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ ገነቴ ከተማ አቅራቢያ በላፍቶበል እና ተቄት ቀጠና ውስጥ ከፋሽስቱ አብይ አህመድ ሰራዊት ጋር ባደረገው ትንቅንቅ በርካታ የጠላት ኃይል እርምጃ ተወስዶበታል። ጠላት ወደ ውጊያው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 መንፈሳዊት ቀበሌ በመግባት የፋኒት በዓለም ዋሴ ቤተሰቦችን አፍኖ መውሰዱን ምንጮች የገለጹት የፈጸመውን ነውር ለማስተባበል ከሀዘናቸው ያላገገሙት ወላጆቿን ለሌላ ሰቆቃና ስቃፍ አፍኖ በመውሰድ በሚዲያ እንዲያስተባብሉ እንደሆነም ተሰምተዋል። ይህ አረመኔ ስርዓት የልጅቱ አልበቃቸው ብሎ ቤተሰቦቿን ለማሰቃየትና የግድ ለማሳመን ሁለተኛ በደል ሊፈጽምባቸውና አስገድዶ ዶክመንተሪ ሊሰራባቸው መሆኑን ነው። የአፋ ብሀ ቴዎድሮስ እዝ አምስተኛ ክፍለ ጦር ህዝብ ግንኙነት

በተከታታይ ለ16 ቀናት በተካሄደው ዘመቻ አርበኛ አደማሌ ከ3000 በላይ የአገዛዙ ወታደሮች ሲገደሉ፣ 679 ወታደሮች ደግሞ ተማርከዋል። በዘመቻው 14 ሞርተር እና ድሽቃን ጨምሮ 46 ብሬን እና ስናይፐር እንዲሁም 1343 የነፍስ ወከፍ ክላሽንኮፍ መሳሪያ ማርኮ መታጠቁን የሚኒሊክ እዝ ዘመቻ መምሪያ አስታውቋል። ዘመቻው በአፋ ቡሃ ሚኒሊክ እዝ ስር በሚገኙ በሁሉም ኮሮች በተመሳሳይ ሰዓት የተጀመረ ሲሆን ለተከታታይ 16 ቀናት በድል ታጅቦ ቆይተዋል። ወታደራዊ ዘመቻው የጡት ቆራጩና ነውረኛው ብልጽግና አገዛዙ ኃይል በምን ያህል ፍጥነት እንደ ተንኮታኮተ ታይቶበታል የተባለ ሲሆን በአንጻሩ ደግሞ የፋኑን ጥንካሬና አይበገሬነት እንዲሁም ለምስራቅ አፍሪካ ቀጠና ጭምር ተስፋ ሰጭነቱን በገሃድ ፍንትዋ አድርጎ አሳይቷል ሲሉ የጦርና የፖለቲካ ተንታኞች ገልጸውታል። በዘመቻ አርበኛ አደማሌ ለተከታታይ 16 ቀናት ስለተደረገው ተጋድሎና ስለተገኙ ድሎችን በሚመለከት በአፋ ብሃ ምስራቅ አማራ ቀጠና የሚኒሊክ ዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው ትናንት ጥቅምት 10 2018 ዓ ም ጋዜጣዊ መግለጫ ሰጥቷል። የእዙ ዘመቻ መምሪያ በዘመቻ አባናደው ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ድሎችን ተቀናጅተንበታል ያለ ሲሆን ይህም የህልውና ትግሉ ከተጀመረ ካለፉት ሁለት ዓመታት ጀምሮ የብልጽግና ቡድን ካስተናገዳቸው ኪሳራዎች መካከል በዘመቻ አባናደው ከፍተኛና ትልቁ ኪሳራ ደርሶበታል ብሏል። በተከታታይ ለ16 ቀናት በተካሄደው ዘመቻ 3003 የአገዛዙ ወታደሮች ሲገደሉ 679 ወታደሮች ደግሞ መማረካቸውን የገለጸው የእዙ ዘመቻ መምሪያ ኃላፊ አርበኛ በለጠ በድምሩ የጠላት ኃይል የሚተማመንባቸው አምስት ክፍለ ጦሮችን ሙሉ በሙሉ መበተን ተችሏል ሲል ተናግሯል። በዘመቻው ከከባድ መሳሪያ ሶስት የሞርተር ምጣድ እና 103 የሞርተር ቅንቡላዎችን ጨምሮ ስድስት ሞርተር ማርከናል ያለው የእዙ ዘመቻ መምሪያ ከቡድን መሳሪያ ደግሞ ስምንት ዲሽቃ መሳሪያ ሰላሳ ሶስት ብሬን አስራ ሶስት ስናይፐር ማርከን ታጥቀናል ብሏል። ከነፍስ ወከፍ ክላሽንኮፍ መሳሪያ ደግሞ አንድ ሺ ሶስት መቶ አርባ ሶስት ጥቁር ክላሽና ስምንት ሽጉጥ መማረኩን የገለጸው አርበኛ በለጠ አራት መቶ ሰማኒያ ሰባት የእጅ ቦምብና ሀያ አምስት ራዲዮ መገናኛ ማርከው መታጠቃቸውን አስታውቋል። የእዙ ዘመቻ መምሪያ በመግለጫው ስልሳ ሁለት ሺ አራት መቶ ሰባ ዘጠኝ ክላሽንኮፍ መሳሪያ ተተኳሽና አስራ አምስት ሺ ስድስት 114 የድሽቃ ተተኳሽ እንዲሁም 3507 የብሬን ተተኳሽ ከጠላት መማረኩን ገልጿል። ኦራልና ወታደራዊ አመራሮች ሲንቀሳቀሱባቸው የነበሩ ፓትሮሎችን ጨምሮ ከ24 በላይ ተሽከርካሪዎችን በውጊያው ማርከናል ያለው ዘመቻ መምሪያው ከእነዚህ መካከል የወላድ እናቶች ማመላለሻ አምቡላንሶችን ለማህበረሰቡ አስረክበናል ብለዋል። በተጨማሪም 448 የክላሽ ካዝና፣ 613 የደረትና የውገብ ትጥቅ፣ 667 ወታደራዊ ሻንጣ ማርከን ታጥቀናል ሲል የገለጸው የሚኒሊክ እዝ ዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው ከአርባ በላይ ከተሞችን ጨምሮ አስራ ስድስት ወረዳዎችን በቁጥጥራችን ስር አድርገናል ሲል ቃል በቃል ተናግረዋል። እነዚህ ከላይ የተገለጹት ወታደራዊ ድሎች ናቸው ያለው የእዙ ዘመቻ መምሪያ በተቆጣጠር ናቸው ከአርባ በላይ ከተሞችና አስራ ስድስት ወረዳዎች ላይ ህዝባዊ ውይይቶችን በማድረግና የብልጽግና መዋቅሮችን በማፈራረስ ህዝባዊ የሆኑ የሲቪል መዋቅሮችን በመዘርጋት በጸረ አማራው ብልጽግና ቡድን ላይ ከባድ የሆነ ፖለቲካዊ ኪሳራ አድርሰንበታል ብለዋል። በተጨማሪም በውጊያው የተማረኩ የነውረኛው ብልጽግና ቡድን ወታደሮችን ዓለም አቀፉ የቀይ መስቀል ማህበር ወደ ቀጠናው ገብቶ እንዲጎበኝ የተደረገበትንና ቁስለኛ ምርኮኞችን ያስረከቡበትን ሁኔታ የጠቀሰው የዙ ዘመቻ መምሪያ የዲፕሎማሲያዊ ድላችን ማሳያ ነው ማለቱን መረብ ሚዲያ ከመግለጫው ተመልክቷል። በአፋ ባሃ ሚኒሊክ እዝ የዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው በሰጠው መግለጫ በዚህ ዘመቻ ብቻ 303 የአገዛዝ ወታደሮች መገደላቸውን በመጥቀስ የኦሮሞና የደቡብን ጨምሮ የሌሎች አካባቢ እናቶች ልጆቻችሁ የአሞራሲ ሳይ ሆነው ቀርተዋል። አሁንም የተረፉት ይህንን ጸረ ሰላምና ጸረ ህዝብ ሆነን የአገዛዝ ስርዓት ማገልገላቸውን አቁመው እንዲወጡ በማድረግ ህይወታቸውን ታደጓቸው ሲል ተማጽኖ የተሞላበት ጥሪ አቅርበዋል። የኤርትራ መንግስት ከሉዓላዊነቱ ጋር በተያያዘ የብልጽግናውን አገዛዝ አስጠነቀቀ። የኤርትራ መንግስት የአገሪቱን ነጻነት በኢትዮጵያ መንግስት የተሰጠ ስጦታ አድርገው የሚያቀርቡ ትርክቶችን በጽኑ በመቃወም ነጻነቷ ለሰላሳ ዓመታት በዘለቀ መራራ ትግልና በከፍተኛ መስዋዕትነት የተገኘ መሆኑን በይፋዊ ድረገጹ ላይ ባወጣው ሰፊ ጽሁፍ አስታውቋል። ጽሁፉ ከታሪካዊ ዳራ በተጨማሪ ወቅታዊውን የቀጠናውን ሁኔታ በማጣቀስ ለብልጽግናው አገዛዝ ጠንካራ ማስጠንቀቂያ አስተላልፈዋል። የኤርትራ ማስታወቂያ ሚኒስትር ይፋ ባደረገው በዚህ ጽሁፍ የአገሪቱ የነጻነት ትግል ምን ያህል ከባድ እንደነበር ለማሳየት በምጽዋ ጦርነት ወይም ኦፕሬሽን ፈንቅል ወቅት የተገደሉትን ማጉላ ወይም ገብረ ሕይወት ከሰተ የተባሉ ታጋይና የታንክ ሰባት ዘጠና አምስትን የጀግንነት ታሪክ በስፋት ዘርዝረዋል። ማጉላ ወደ ወሳኙ ጦርነት ከመግባታቸው በፊት ልጃቸውን ለመጨረሻ ጊዜ ለማየት ፍቃድ ጠይቀው እንደተመለሱና በመጨረሻም ከጓዶቻቸው ጋር በጀግንነት እንደተሰዉ የሚተርከው ታሪክ የኤርትራ ነጻነት በሺዎች በሚቆጠሩ ዜጎቿ ደሜ የተገኘ መሆኑን እንደማሳያ ማሳያ ቀርበዋል። ጽሁፉ ከቅርብ ጊዜ ወዲህ በተለይ በብልጽግና አገዛዝ በኩል የሚነሱ አንዳንድ ሀሳቦችን ታሪክን የማጠብዘዝ ሙከራ ሲል ይኮንናል። የተሸነፉ የብልጽግና አገልጋይ የጦር ልሂቃንና አንዳንድ ፖለቲከኞች የኤርትራ ነጻነት በድርድር እንደተሰጠ ስጦታ ለማስመሰል ይሞክራሉ ያለው ጽሁፉ፣ የአካሄድ ከድንቁርናና ከእብሪት የሚመነጭ ነው ሲል ይከሳል። ለኢትዮጵያ የተላለፈው ማስጠንቀቂያ ከታ ታሪካዊው ዳራ በመነሳት ጽሁፉ ወቅታዊውን የቀጠናውን ሁኔታ በማንሳት ለኢትዮጵያውያን ልሂቃን ግልጽ ማስጠንቀቂያ አስቀምጧል። ቃላት በደም የተጻፈ ካርታን ሊለውጡ አይችሉም፣ ያለው ጽሁፉ በመስፋፋት ህልም ውስጥ መጓዝ በታሪክ ፍንጣሪዎች ላይ በባዶ እግር እንደመሄድ ነው ሲል ገልጾታል። የአገላለጽ ኢትዮጵያ በቅርቡ ያነሳችውን የባህር በር የማግኘት ጥያቄን በቀጥታ የሚቃወም መሆኑን የፖለቲካ ተንታኞች ይገልጻሉ። በአፍሪካ ቀንድ እውነተኛ ሰላምና መረጋጋት ሊመጣ የሚችለው ሉዓላዊነትንና የግዛት አንድነትን ከማክበር ብቻ ነው ያለው የኤርትራ መንግስት፣ ኤርትራውያን በልጆቻቸው ህይወት የገዙትን መሬትም ሆነ ባህር ፈጽሞ ለድርድር አያቀርቡም ሲል አቋሙን በጽኑ ገልጿል። በማጠቃለያም ይህ ጽሁፍ ኤርትራ በነጻነቷና በግዛት አንድነቷ ጉዳይ ላይ ያላትን የማይናወጥ አቋም በድጋሚ ያረጋገጠችበትና በቀጠናው እየተፈጠረ ላለው አዲስ የጂኦ ፖለቲካዊ እንቅስቃሴ የሰጠችው ጠንካራ ምላሽ መሆኑን ያመላክታል። ብልጽግና በአገር ውስጥ ያለውን ተቀባይነት ማጣት መጠላትና መገፋት ለማስቀየር ሲል የባህር በር ጥያቄን ማንሳት በሁሉም ዘንድ ይታወቃል። ይሁን እንጂ ይህ የባህር በር ጥያቄ የአብይ አገዛዝ ለፖለቲካዊ ፍጆታና ለቅቡልነት ያነሳው እንጂ እውን ለሚያወድማትና ለሚጠላት ኢትዮጵያ፣ ተጨንቆ እንዳልሆነ ይታወቃል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።